እጅግ በሚገርምና በሚደንቅ ሁኔታ ከሰሞኑ የጥቁር ገበያ በከፍተኛ ሁኔታ ወርዶና አሽቆልቁሎ የነበረ ቢሆንም አዳሩን ያልተጠበቀ ጭማሪ አድርጓል። ቢያንስ የአንድ አሜሪካ ዶላር ዋጋ ጭማሪ ከአስር ብር በላይ እንዲሁም የተለያዩ የዓለም ሀገራት አዳሩን ሙሉ በሙሉ ተቀያይሯል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ፣ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 14 2017 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ እጅግ በሚገርምና ባልተጠበቀ ሁኔታ እስከ 35 ብር ድረስ ጭማሪ ያደረጉ ሀገራቶች አሉ። በተለይ የኩዌት ዲናር በከፍተኛ ሁኔታ ወርዶ አሽቆልቆሎ የነበረ ቢሆንም ከ35 ብር ያላነሰ ጭማሪ አድርጓል። የተለያዩ የዓለም ሀገራት የዱባይ ዲርሃም፣ የሳዑዲ ሪያል እንዲሁም ሌሎች የዓለም ሀገራት በከፍተኛ ሁኔታ ጨምረው የ17 ሀገራትን ሙሉ ዝርዝር ይዘናል። እንዲሁም ከባንኮች መካከል የግል ባንክ የሆነውን የአዋሽ ባንክ ዕለታዊ የምንዛሬ ዋጋን የስድስት ሀገራትን መረጃ ይዘናል። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ወርዶ አንድ አሜሪካ ዶላር እንኳን እስከ 158 ብር የነበረ ቢሆንም በዛሬው ዕለት ምን እንደተፈጠረ አይታወቅም እጅግ ያልተጠበቀ ጭማሪ አድርጓል ማለት ነው። በዚህም እንግዲህ አንድ የአሜሪካ ዶላር ላይ እስከ 11 ብር ከሰባ ሳንቲም ጭማሪ በማድረግ በዛሬው ዕለት አንድ የአሜሪካ ዶላር 170 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 17 ሺህ ከ20 ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ከሰሞኑ እስከ 526 ብር ገብቶ የነበረ ቢሆንም አዳሩን ያልተጠበቀ ጭማሪ በማድረግ አንድ የኩዌት ዲናር 554 ብር ከ60 ሳንቲም ሲመነዘር 100 የኩዌት ዲናር 55460 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው እለት አንድ ዩሮንም ስንመለከት በከፍተኛ ሁኔታ ጨምሮ 197 ብር ከ40 ሳንቲም ሲመነዘር 100 ዩሮ 19740 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ዌብሳይቱ በሰዓታቶች ሊለዋወጥ ይችላል። ምናልባት ይህን መረጃ ከሰጧችሁ በኋላ በከፍተኛ ሁኔታ ሊጨምርም ሆነ ሊቀንስ ስለሚችል ይህንን ከግንዛቤ ውስጥ አስገቡ። በተጨማሪም ደግሞ ብዙዎቻቸው የምጠይቁት ከእናንተ የሚገዙበት ሳይሆን እነሱ የሚሸጡበትን ዋጋ ነው። ዌብሳይቱ የሚያስነብበንን በቀጥታ ወደ እናንተ የምናደርሰው እናንተ እንግዲህ እርስ በርስ ያለውን መረጃ ተነጋገሩ። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 226 ብር ከ60 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22660 የኢትዮጵያ ብር ሲመነዘር እንደሚውልና ትላንት ከነበረበት እንግዲህ የ18 ብር አካባቢ ጭማሪ አድርጓል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 215 ብር ከ60 ሳንቲም ሲመነዘር 100 የስዊስ ፍራንክ 21 560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የሳውዲ ሪያል ነው። በዛሬ ሁለት የኳተር ሪያል መረጃን አልያዝንም። በትናንትና ሁለት ስለሰጠን ኳተርና አካባቢ ያላችሁ እንደወትረው በኮመንት አስነብቡን እያልን የሳውዲ ሪያልም እንግዲህ የሁለት ብር ከስልሳ አካባቢ ጭማሪ በማድረግ አንድ የሳውዲ ሪያል 45 ብር ከ17 ሳንቲም ሲመነዘር 100 የሳውዲ ሪያል 4517 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃም 46 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4690 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር በከፍተኛ ሁኔታ እንግዲህ የምንዛሬ ዋጋ ተመን ጭማሪ አድርጓል። በዚህም አንድ የባህሬን ዲናር 451 ብር ከ35 ሳንቲም ሲመነዘር 100 የባህሬን ዲናር 45135 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 239 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 23950 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 105 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያል 441 ብር ከ95 ሳንቲም ሲመነዘር 100 የኦማር ሪያል 44195 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 119 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 11993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋን 23 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ የእስራኤል ሽክል 51 ብር ከ60 ሳንቲም ሲመነዘር 100 የእስራኤል ሽክል 5110 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በትላንትና ሁለት አዋሽ ባንክ አንድ የአሜሪካ ዶላርን ሲመነዘር የዋለበት ዋጋም 147 ብር ከ49 ሳንቲም ገዝቶ 150 ብር ከ44 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 170 ብር ከ22 ሳንቲም ገዝቶ 173 ብር ከ62 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 195 ብር ከ99 ሳንቲም ገዝቶ 199 ብር ከ91 ሳንቲም እየሸጠ ይገኛል። የሳውድ ሪያልን 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 105 ብር ከ86 ሳንቲም ገዝቶ 107 ብር ከ98 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 176 ብር ከ20 ሳንቲም ገዝቶ 179 ብር ከ72 ሳንቲም እየሸጠ እንደበዋለ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬ ዕለት የጥቁር ገበያ ፈጽሞ ባልተጠበቀ ሁኔታ አምልጧል ማለት ነው። በተለይ በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት በከፍተኛ ሁኔታ ጠቦና የህጋዊ ባንክ የበለጠበት እንደነበር ይታወሳል። በዛሬ ዕለት ምን እንደተፈጠረ አይታወቅም፣ እጅግ በከፍተኛ ሁኔታ ጨምሮ እንግዲህ ሙሉ መረጃውን ወደ እናንተ አደርሰናል ማለት ነው። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንላለን።